ወደ ኦፌር ሄደው ወርቅ ያመጡ ዘንድ በተርሴስ መርከብን ሰራ ካለ በኋላ ነገር ግን መርከቢቱ በጽዮን ጋብር ተሰባብራለች እና አልሄደችም ይለናል። በምታዩት የትኛው ለኦፌር ይቀርባል ለአፋር ማለት ነው። ጽዮን ጋብር በኤዶ ምር በቀይ ባህር ዳርቻ እንደምትገኝ በምስሉ እንደምትመለከቱት ይነግራል። ለዚህ ማረጋገጫ ኦሪት ዘፍጥረት ምዕራፍ 36 ቁጥር 43 ላይ የኤዶሚያን አባት ይህ ኤሳው ነው ይላል። የመሪ ራስ አማን በላይ መጽሐፍቶችን ጨምሮ ጽዮን ጋብ የአሁኑ አዳላክ ደሴቶች አካባቢ እንደሆነች ይነግረናል። በጎግል ማፕ ላይ ያገኘዋት በሱዳን የባህር ዳርቻ የምትገኝ ደሴት የቁፋሮ በኋላ ግን ሙሉ ሀሳባቸውን ጉዞአቸውን የሚያደረጉት ወደ ኢትዮጵያ ያሉት መረጃዎች በመጽሐፍ ቅዱስና በታሪክ ሚዛን እየሰፈር እውነተው ለማየት እንሞክር። ንግስተ ሳባ በሌላ መጠሪያ ንግስተ አዜብ ትባላለች። አዜብ የሚለው የግዕዝ ቃል ሲሆን ቀጥተኛ ፍቺው ደቡባዊ ምዕራብ ወይም የደቡብ ግራ ማለት ነው። ከኢትዮጵያ ሰሜናዊ ክፍል የሚነሱ ከባባር ነፋሳት እንዳሉ አረጋግጠዋል። አድዋ የሚለው ቃል ስርወ ቃሉ አግዋ ከሚል የአገውኛ ቋንቋ የመጣ ሲሆን ትርጉሙ አዜብ ከሚለው ቃል ጋር አንድ ነው። ወደ መጽሐፍ ቅዱስ በመጽሐፈ ሄኖክ፣ በኦሪት ዘፍጥረት፣ በመጽሐፈ ነገስት፣ በመጽሐፈ ዜና መዋዕል፣ በመጽሐፈ መቃብያን በአዲስ ኪዳንም ደግሞ በማቴዎስ በሉቃስ ወንጌል የተጠቀሰ ከኢየሩሳሌም በደቡብ የሚገኝ ግዛት አጼ ነው። አድዋ ወይም ማዜብ በምስሉ እንደምትመለከቱት በይሃ ደቡባዊ ምዕራብ ነው የሚገኘው በወቅቱ የነበረው የኪነ ህንፃ ጥበብ በጣም ውብና ምጡቅ እንደነበረ ይመሰክራሉ። ስተኛ መቶ ክፍለ ዘመን ከዘጠኙ ቅዱሳን አበው አንዱ አቡነ አፍሴ እንደ ተከሏት ከሚነገርላት ከደብ ማርያም ቤተክርስቲያን አጠገብ እንደምታዩት ይገኛል። የቤተ መቅደሱ ስም በኗሪው አጠራር አቢ ቤተ መቋደስ ወይም ታላቁ ቤተ መቅደስ ይባላል። ከታላቁ ቤተ መቅደስ በስተደቡብ የሚገኝ ክብ ገንዳ አለ። ይህ ገንዳ የተሰራበት ትክክለኛ ዘመኑ ባይረጋገጥም በስድስተኛው መቶ ክፍለ ዘመን ግን ክርስቲያኖች ወይም ኦርቶዶክሶች ለማለፍ እንዲመች አድርገው ወደ መጠመቂያ ስፍራ እንደቀየሩት ይነገራል። ከታላቁ ቤተ መቅደስ በስተ ደቡብ አራት መቶ ሜትር ርቀት ላይ ጥንታዊ የመቃብር ስፍራ ይገኛል። ሌላው ከከተማው በስተ ደቡብ ራቅ ያለ ቦታ ላይ የቤተ መቅደስ ፍራሽም አለ። ከታላቁ ቤተ መቅደስ 200 ሜትር ርቀት ላይ ደግሞ ግራት በዓል ገብር የሚባል በ800 ዓመተ ዓለም ተሰራ ተብሎ የሚገመት 60 ሜትር በ60 ሜትር የመሬት እቅድ ያለው 6 ሜትር ከፍታ ባለው መድረክ ላይ የተገነባ ወደ ላይ ባለ አራት ደርብ ወይም ፎቅ የሆነ ደቡብ በኩል ስድስት ምሰሶች ያሉት የደረጃ መግቢያ አለው። ልዩ በሆነ በብዙ ሀገራት ባልተለመደ መልኩ በድንጋይና በእንጨት ተዋቅሮ የተሰራ በኗሪ አጠራር ራት በዓል ገብር የሚባል ታላቅ ቤተ መንግስት አለ። ይህ ቤተ መንግስት በምስራቅ አፍሪካ ብሎም በደቡብ አረብ ታላቅ ከሚባሉት ውስጥ አንዱ ነው። ህንፃው በጣም ሰፊ ክፍሎች ሲኖሩት በይሃና በአክሱም በእንጨትና በድንጋይ ከተሰሩ ኪነ ህንፃዎች ውስጥ አንዱና ቀደምት እንደሆነ ይነገራል። በዚህ ቤተ መንግስት ውስጥ የአምልኮ ስርዓት መፈፀሚያ ክፍል እንደነበረው የሚጠቁሙ አንዳንድ ነገሮች አሉት። ይህና አካባቢዋ ለጥናትና ምርምር አስቸጋሪ ተብለው ከሚጠቀሱ ስፍራዎች ውስጥ አንዱ ናቸው። ምክንያቱም የጥንቶቹ ፍርስራሽ ቅሪቶች በሰፈሩ በኩል ከአስራ አምስት ሄክታር በላይ በሆነ ስፍራ ላይ ተበታትነው ነው የሚገኙት። ታዲያ ይህን የመሰለ ማህበረሰብ እና ከቤተ መቅደሱ ከቤተ መንግስቱ ጀምሮ ድንቅ የኪነ ህንፃ ግንባታ የነበረው ከተማ ከክርስቶስ ልደት በፊት በአምስት መቶ ዓመተ ዓለም ላይ ምክንያቱ ባልታወቀ ነገር እንደጠፋ ይነገራል በሌሎችም በተኮንዳ በመንደፈራ በቆሃይቶ የሚገኙ ብዙ ምስጢራትን የያዙ ጥንታዊ ስፍራዎች አሉ እንደ እግዚአብሔር መልካም ፍቃድ እኛ ጋር አለ የምትሏቸው መረጃዎች ካሉ አብረን በጋራ ወደፊት የምናያቸው ይሆናል አሁን በአነሷቸው ታሪኮች ላይ እንደተለመደው በሚታዩ የመጽሐፍ ቅዱስ የታሪክ የተፈጥሮ ምስክሮችን በመደገፍ የደረስኩበትን ሁኔታ እገልጽላችኋለሁ እናንተም እግዚአብሔር በረዳችሁ መጠን ታግዙኛላችሁ ታርሙኛላችሁ ማለት ነው አንደኛ ዳዊት በአንድ ሺህ ዓመተ ዓለም ገደማ አንባይቱን ጽዮን ተራራ እንደያዘ በእሷም በስሙ የዳዊት ከተማ እንደሰራ በመጽሐፈ ሳሙኤል ምዕራፍ አምስት ከቁጥር ሰባት ላይ እንዲሁም በታሪክ ድርሳናት ላይ ተቀምጧል ዳዊትም በዳዊት ከተማ በኢየሩሳሌም በነገሰ በአርባ ዘመኑ እንዳረፈ ንጉሥ ሰለሞንም በአባቱ በዳዊት ዙፋን እንደነገሰ እና በሰባት ዓመት ውስጥም የእግዚአብሔርን ቤተ መቅደስና ለራሱ ቤተመንግስትን እንደሰራ እንደሠራ በመጽሐፈ ነገሥት ቀዳማዊ ምዕራፍ ስድስተ ላይ ይነግረናል። የዳማት ከተማ በተመሳሳይ ከዳዊት ከተማ ጋር በአንድ ሺህ ዓመተ ዓለም እንደተገነባች በታሪክ ድርሳናት ይታወቃል። ይህች ከተማ ከዳዊት ከተማ ጋር በጊዜ ብቻ ሳይሆን የስሟ ፊደል መቀራረብ ራሱ ጥያቄ ነው። ዳማት ዳዊት፣ በመሃል ያሉ ፊደላት ነው። ልዩነቱ ማ እና ዊ ማለት ነው። ለአይን በቅርጽ ተቀራራቢ ናቸው። እቺንም እንደ ተጨማሪ ፍንጭ ብንይዛት ጥሩ ነው። ድንገት እንደ አድዋ በሌላ ቋንቋ ተመሳሳይ ሊሆኑ ይችላል። ሁለተኛ በየሃ ያለው ቤተ መቅደስ እና የሰለሞን ቤተ መቅደስ የተገነቡት በተመሳሳይ ዘመን ነው። ሰለሞን ቤተ መቅደሱን የመገንባቱ አንዱና ብቸኛው ምክንያት የእግዚአብሔር ክብር መገለጫ የነበረችው ታቦተ ጽዮን ነች። ይህም በመጀመሪያ ሊሰራ የነበረው አባቱ ቅዱስ ዳዊት ነበር። በመጽሐፈ ሳሙኤል ምዕራፍ ሰባት ከቁጥር ሁለት ላይ ቅዱስ ዳዊት ለነቢዩ ናታን እኔ በዝግባ በተሰራ ቤት ተቀምቻለሁ፣ የእግዚአብሔር ታቦት ግን በድንኳንስ ተቀምጣለች እንዳለው ይነግረናል። እግዚአብሔር ቅዱስ ዳዊት በእጁ ብዙ ደም ስለነበረበት በእርሱ ሳይሆን በልጁ ሰለሞን እንደሚሰራ ቃል ገባለት። ንጉሥ ሰለሞንም በዘመኑ ይህን ቃል ፈጸመ ማለት ነው። ስለዚህ በዓለም ላይ በአንድ ሺህ ዓመተ ዓለም ዘመን ላይ ሊኖር የሚችለው የወሪት ቤተ መቅደስ አንድ ብቻ ነው፤ እርሱም ታቦተ ጽዮን ባለችበት በኢየሩሳሌም ብቻ ነው። ምክንያቱም ታቦተ ጽዮን አንድ ብቻ ነች። ይህ በየሃ ያለው ቤተ መቅደስ በ991 ዓመተ ዓለም በአክሱም በነገሰው እና ታቦተ ጸዮንን ከእስራኤል አምጥቷል በተባለው በቀዳማዊ ምኒሊክ እንደተሰራ የሚያጠራጥሩ እውነቶች አሉ ይባላል። ነገር ግን በቀጣይ የምናያቸው ማስረጃዎች እያየን አሳማኝ የሆነውን እውነት ለማወቅ እንሞክር። ይህ የሰለሞን ቤተ መቅደስ በአሁኗ ኢየሩሳሌም እንደነበረ አንድም አሳማኝ ማስረጃ እንደሌለ ታውቃላችሁ። አላስቃ መስጊድ የተሰራበት አካባቢ እንደሆነ ብቻ ነው የሚናገሩት። በ1099 ዓመተ ምህረት አውሮፓዎች በመስቀል ጦርነት ኢየሩሳሌምን ተቆጣጥረው በነበረ ሰዓት ለዘጠኝ ዓመታት ቁፋሮ አካሄደው ነበር። አገኘን ብለው ያወራቸው ዝርዝር ቅርሶች አሉ። ይህን እውነታ ግን የራሳቸው የሚስጥር አባል ነበር ሮበርት ሎማስ የሚባል ሲገልጽ በቦታው ያገኙት ጥንታዊ የሆነ የአይሁድ የምትሃትና የድግምት መጻሕፍቶችን እንደሆነ ነው የተናገረው። ሌላው በቅድስት ቤተክርስቲያናችን ውስጥ እያንዳንዱ ነገር ድርብ ድርብርብ ሚስጥራትን እንደሚስ ታውቃላችሁ። በይሃ ከታላቁ ቤተ መቅደስ አጠገብ፣ ቅድም እንደነገርኳችሁ በስድስተኛው መቶ ክፍለ ዘመን ከክርስቶስ ልደት በኋላ በአቡነ አፍሴ የተተከለች ደብር ማርያም ቤተክርስቲያን አለች። በምስሉ እንደምትመለከቱት በዮሐንስ ወንጌል ምዕራፍ 5 ከቁጥር ሁለት ላይ ቤተ ስዳ የምትባል የመጠመቂያ ስፍራ አለች። በተለምዶ ቤተ ሳይዳ ነው የምንለው። ነገር ግን ግልጽ ለማድረግ ያክል ቤተ ሳይዳ የምትባለው በገሊላ አውራጃ የምትገኝ ከተማ ስትሆን ትርጉሟም መጥመጃ ወይም የአሳ ቤት ማለት ነው። ይህም በዮሐንስ ወንጌል ምዕራፍ 1 ከቁጥር 45 ላይ የተጠቀሰችው ከሐዋርያት አሳ አጥማጅ የነበሩት የእነ ጴጥሮስ የእንድርያስ ሪያስ ሀገር ነች። ቤተስዳ ደግሞ በይሁዳ አውራጃ የነበረች አምስት የተለያየ በር የነበራት በሰለሞን ቤተ መቅደስ በቅርብ የምትገኝ የድውያን መጠመቂያ ስፍራ ነች። ሌላው የሰማሁት አንድ ታሪክ አለ። የአቡነ አፍጼ በገድላቸው ላይ የሰማቸው ታሪክ እንዳለ ሆኖ አፍጼን፣ ቤተስዳ፣ ቤተዛታ እና ቀለም ብጥራ ብቻቸው አንድ ሲሆን የምህረት ወይም የድህነት ቤት የሚል ነው። በዚህ ዙሪያ ላይ እናንተም የምታውቋቸው ታሪኮች ካሉ አጋሩ። እናም ወገኖቼ ካየኑ ታሪክ አንጻር፣ አንደኛ የዳማትና የዳዊት ከተማ የተገነቡበት ዘመን አንድ መሆን፣ ሁለተኛ የስማቸው ተቀራራቢነት፣ ሶስተኛ የይሃ ታላቁ ቤተ መቅደስና የሰለሞን ቤተ መቅደስ የተሰሩበት ጊዜ ዘመን አንድ መሆን አራተኛ እንደ መጽሐፍ ቅዱስ ቃል የቤተ መቅደሱና የቤተ መንግስቱ ቅርበት አንድ መሆን። አምስተኛ በቤተ መቅደሱ አጠገብ የምትገኘው የመጠመቂያ ስፍራ አቀማመጧና የስም ትርጉሟ አንድ መሆን። ስድስተኛ ሰለሞን ከሰራቸው ቤተ መቅደስና ቤተ መንግስት ጋር በተመሳሳይ በእንጨትና በድንጋይ ተዋቅረው መሰራታቸው። ሰባተኛ የኢሃዳማት ቤተ መቅደስና እና ከተሞች ህዝብ እስራኤልና ኢየሩሳሌም በባቢሎናውያን ከጠፉበት ዘመን ከ500 ዓመት ዓለም ጋር አንድ መሆኑ። እናም ወገኖቼ ይህ ሁሉ አጋጣሚ ነው። ሌላው ንጉስ ዳዊት ቤተ መቅደሱን ለመስራት ባይፈቀድለትም መስሪያ የሚሆኑ ቁሳቁሶችን ለሰለሞን ቀድሞ እንዳዘጋጀለት በመጽሐፈ ዜና መዋዕል ቀዳማዊ ከምዕራፍ ጀምሮ ይነግረናል። እዚሁ ምዕራፍ ላይ ከቁጥር ሁለት ላይ ቃል በቃል እንዲህ ይላል። ዳዊት በእስራኤል ምድር የነበሩ መጻተኞችን ሊሰበስቡ ዘንድ አዘዘ፣ የእግዚአብሔርን ቤት ለመስራት የሚወቅሩትን ድንጋይ ይወቅሩ ዘንድ ይለናል። የይሃ ታላቁ ቤተ መቅደስ የተሰራው በውቅር ድንጋይ ሲሆን የመጣውም ከይሃ በዘጠና ኪሎ ሜትር ርቀት ላይ ከምትገኘው ውቅሮ ከተማ ነው። የሰለሞን ቤተ መቅደስ መጽሐፍ ቅዱስ እንደሚለን የቤተ መቅደሱ ስራ ከድንጋይ ከእጽዋት የተዋቀረ ነው። ይህ የኪነ ሕንፃ አሰራር ጥበብ ደግሞ የሚታየው በአሁኑ እስራኤል ሳይሆን እንደምታዩት በየሃና በአካባቢዋ ነው። በምስሉ እንደምትመለከቱት የሰሎሙን ቤተ መቅደስ ይመስላል ተብሎ የተሰራ ንድፍ ሀሳብ ነው። ይሄ ደግሞ የይሃ ታላቁ ቤተ መቅደስ የቀደመ ገጽታው ሊመስል ይችላል ተብሎ የተሰራ ንድፍ ነው። ምን ያህል ተቀራራቢ እንደሆነ አያችሁ። ሌላው የስሙ ነገር እና ቤተ መንግስት ነው መባሉ እውነት ይሁን የውጭ ሰዎች ቅሰጣ ይሁን ባላውቅም የበዓል ገብሪ ህንፃ እንደምታዩት በመጽሐፈ ዕዝራ ምዕራፍ ስድስት ላይ ከባቢሎን መልስ በዳሪው ዘመነ መንግስት በቀደመ ዘመን በነበረው በንጉስ ቂሮስ ትዕዛዝ መሰረት ቁመቱ 60 ወርዱ 60 ተደርጎ በድንጋይና በእንጨት የተሰራው ቤተ መቅደስና የባህል ገብሪ ህንፃ በልኬትና በኪነ ህንፃ ጥበብ ማለትም ድንጋይና እንጨትን አዋቅሮ በመስራት ጥበብ አንድ ናቸው። የሁለተኛው ቤተ መቅደስ እኮ የሰለሞን ቤተ መቅደስ መታደስ ነው የሚሉ አሉ። እውነታው ግን የሰለሞን ቤተ መቅደስ ልኬታው ቁመቱ 30 ወርዱ 20 ርዝመቱ ስልሳ እንደሆነ በመጽሐፈ ነገሥት ምዕራፍ ስድስት ላይ ይነግረናል። ሌላው በመጽሐፈ ዕዝራ ምዕራፍ ሶስት እና አራት ላይ ወደ ኢየሩሳሌም ወደ እግዚአብሔር ቤት እንደመጡና ለእግዚአብሔርም የሚቃጠል መስዋዕት እንዳቀረቡ የዳስ በዓልንም እንዳደረጉና በዘሩባቤል ሹመት ልጆቻቸው የእግዚአብሔርን ቤት ለመስራት መሰረት እንደጣሉ ይነግረናል። እናም ይሄ ቤተ መቅደሱ ራሱ እንዳልሆነና ቦታው ግን እዛው አካባቢ እንደሆነ ያስረዳናል። በምስሉ እንደምትመለከቱት ዳግመ ኢየሩሳሌም ብሎ ቅዱስ ላሊበላ የሰራቸው 11 ውቅር ቤተ ክርስቲያናት ሙሉ ለሙሉ የህንፃዎቹ ንድፍ በይሃ በዳማት ብሎም በአክሱም ያሉ ገጽታዎችን ነው የሚያንጸባርቁት። በአንጻሩ አንድም እነዚህ ውቅራ ቤተ ክርስቲያኖች ከአሁኗ ኢየሩሳሌም ጋር የሚያመሳስላቸው አሻራ የለም እና በሰለሞን ቤተ መቅደስ ዙሪያ በእስራኤልና በኢትዮጵያ ያሉ ስፍሮችን እንዲህ በጥቂቱ ከመጽሐፍ ቅዱስ ከታሪክ መዛግብትና ከተፈጥሮ ገጽታዎች አንጻር ካየን እኛም በዘመናችን ብርሃንን ከጨለማ እውነትን ካሰት ልንለይ ይገባል እያል የዛሬ መማማራችንን መጠቅለያ ወደሚሆነው ወደ ሁለተኛ ጥቁምታይ እወስዳቸዋለሁ። በኦሪት ዘፍጥረት ምዕራፍ 13 ከቁጥር 3 ላይ አብርሃም ከሚስቱ ከሳራ እና ከሎጥ ጋር ከግብጽ ወደ አዜብ እንደመጣና ወደ አዜብን ባደረጉት ጉዞ ወደ ቤቴል በኩል እንደሄደ ይነግረናል። ወደ የት ሲሄዱ? ወደ አዜብ። የአዜብ መገኛ የት እንደሆነ አስታውሱ። ይህቺ ቤቴል አብርሃም ከነዓን ሲገባ መጀመሪያ መስዋዕት ያቀረበባት ያዕቆብ በስደት ጊዜ ራእይ ያየባት አብርሃም፣ ይስሐቅ፣ ያዕቆብ የኖሩባት በጥንት አጠራሯ ሎዛ ትባል የነበረች ቦታ ነች። ቤቴል የተባለችው ያዕቆብ ከምድር እስከ ሰማይ የብርሃን አምድ ተተክሎባት የእግዚአብሔር መላእክት ወደ ሰማይ ሲወጡባት ወደ ምድር ሲወርድባት በማየቱ ቤቴል አላት። ትርጉሙም የእግዚአብሔር ቤት ማለት ነው። ይህችውም የእመቤታችን ምሳሌ ናት። እዚህ ጋ ግር እንዳለ ቤተልሔም ሌላ ነች። ቤተልሔም የይሁዳ አውራጃ የሆነች ጌታችን ኢየሱስ ክርስቶስ የተወለደባት ሌላ ቦታ ነች። ይሄ በምስሉ እንደምትመለከቱት ከአሁኑ ኢየሩሳሌም በ16 ኪሎ ሜትር ርቃት የሚገኝ ቤቴል የሚባለው ስፍራ ነው። በመጽሐፈ ኩፋሌ ምዕራፍ 11 ከቁጥር 19 ላይ በአብርሃም ታሪክ ላይ ስለ ቦታ ገጽታ በግልጽ እንዲህ ይለናል፤ በምዕራብ አንጻር ወዳለች ወደ ቤቴል ተራራ ቢሄደ በዚያም ድንኳንን ተከለ ሲል፣ በሳሙኤል ቀዳማዊ ምዕራፍ 13 ከቁጥር 2 ላይ ደግሞ ሳኦል ሶስት ሺህ ከእስራኤል መረጠ፣ ሁለቱም ሺህ በማክማስ እና በቤቴል ተራራ ከሳኦል ጋር ነበሩ ይለናል። እነዚህ የመጽሐፍ ቅዱስ ክፍሎች በግልጽ እንዳስቀመጡት ቤቴል ተራራማ ስፍራ እንደሆነች ነው። በምስል ደረጃ እንደምታዩት በአሁኗ እስራኤል ቤቴል ተብሎ የሚታወቀው ቦታ ተራራ የሚያስብል ገጽታ እንደምታዩት የለውም። እውነት ለመናገር የተወሰነ መሬት ከፍታ እንዳለው አቅንም። በኛ ጊዜ ቢሆን እሺ፣ ጭራሽ በድሮ ሰው እይታ ለአቅመ ተራራ ደርሶ የሚጠቀስ ግን አይመስለኝም። ብቻ ዋናው ሀሳቤ ከቤቴል ጋር በተያያዘ አንድ የደረስኩበት መረጃ አለ። ይህንንም ለእናንተ ለወገኖቼ አያይዤ ላቅርብላችሁ እና የደረስኩበትን ጥናት እውነት ከሆነ ከዚህ በበለጠ ማስረጃ እንድታጎለብቱትና ከአንድ እውነት እንድናደርሰው በሉል እግዚአብሔር ስም እጠይቃለሁ። ቦታው በኤርትራ በስተምስራቅ ያለ ክፍል ሲሆን ነፋሲት በተባለ መንደር የሚገኝ ገዳም ነው። የመሰረቱትም አቡነ ፊልጶስ የሚባሉ አባት ሲሆኑ አመቱም በ1366 ዓመተ ምህረት ነው። ገርላቸው እንደሚነግረን ለጻድቁ ለአቡነ ፊልጶስ ቅድስት ስላሴ ከአብርሃም ጋር ዳርቧ በሚባል ቦታ ተገልጸውላቸው ወደ ምን መራ ሀገር ሂድ አሏቸው። እሳቸውም በመንፈስ ቅዱስ ተመርተው ይህን ፍቃደ ስላሴ ከሰማይ እስከ ምድር የብርሃን አንድ ተተክሎ ባዩበት ቢዘን ተራራ ላይ ገዳሙን ሊገድሙ ችሏል። መጠሪያውም እንዳ ደብረ ቢዘን አቡነ ፊልጶስ በመባል ይታወቃል። ከዚህ ታሪክ ጋር የዜላ ላቀርብላቸው የፈለግኩት ደብረ ቢዘን ገዳም ከመገደሙ በፊት ይህ ቦታ የነፋሲት ወረዳ በራሱ ቢዘን በመባል እንደሚታወቅ ይነገራል እና ቢዘን የሚለው ቃሉ በታሪክ መጣ የሚባለው ቤዛንታይን ከሚለው ቃል ነው። የቢዘን የቃሉ ፍቺም ሆነ ታሪክ ይህ ነው ብሎ የሚነገረን ማስረጃ እስካሁን ባይገኝም፣ ነገር ግን ቢዘን ከገዙ ቤዝ፣ ወይም ቤዘ፣ ይበይዝ፣ ይቢዝ፣ ቤይዝ፣ በይዞት ከሚሉ ቃላት የትርጉምም የታሪክም አንድነት አለው። ትርጉማቸው ብርሃኑ የሚበዘብዝ በራ አበራ የሚል ፍቺ ይሰጡናል። የስሙ መነሻ ነው የሚባለው ቤዛንታይን ራሱ ከቆይታ ልቅ ላል ይበላ የሚለውን አሁን በተለምዶ ላል ይበላ አዲስ አበባ የሚለውን አዲስ አበባ እንደምንለው እንደምታዩት ቤዛ ታየን የሚለው ሁለት ቃላት በዘመናት ሂደት ፊደሎቹ ሳይቀየሩ፣ ሳይጨመሩ፣ ሳይቀነሱ ቤዛንታይን ተብለው ተነቡ ይሆናል። ይህም ስናየው ከአባታችን ገድል ጋርም አሁንም ከምናነሳው የመጽሐፍ ቅዱስ ታሪክ ጋርም ይሰዳል። ምክንያቱም በአባታችን በአቡነ ፊልጶስ ገድል ላይም እንዳየነው የብርሃን አምድ ተተክሎ አይተዋል። ወደ መጽሐፍ ቅዱስ ክፍልም ስንመጣ በኦሪት ዘፍጥረት ምዕራፍ 13 እንዲሁም ምዕራፍ 17 ላይ እንደሚነግረን አብርሃም ከሳራ ጋር ወደ አዜ ወደ ከነአን ምድር እንደመጣ ይነግረናል። ከአሁኑ እስራኤል ጋር የስም ተመሳሳዮች ነው እንዳንል ከነአን በመጽሐፍ ቅዱስ የማን ልጅ ነው? የካም ይህን በመጽሐፈ ኩፋሌ ምዕራፍ 8 ከቁጥር 11 ላይ እንዲሁም በወሪ ዘፍጥረት ምዕራፍ 10 ከቁጥር 1 ላይ የተቀመጠ እውነት ነው። ምንም በስጋ የሴም የካም የያፊል ልጆች ቢጋቡም የካም ልጆች ኩሽ፣ ምስራይጥ፣ ፉጥና ከነአን በምስራቅ አፍሪካ እንደነበሩ ብዙ የቤተ ክርስቲያናችንም የታሪክ መዛግብትም የሚመሰክሩት ሀቅ ነው። በተለይ ቀደሚ ስል ይጠቀስ ነው። በወሪ ዘፍጥረት ምዕራፍ 13 እና ምዕራፍ 17 ላይ እንደሚነግረን አብርሃም ከሳራ ጋር ወደ አዜብ ወደ ከነን ምድር መምጣቱንና ምሪቱን ርስት አድርጎ መቀበሉ ምክንያቱ ከነዓን ያዘው መጽሐፈ ኩፋሌ ምዕራፍ ዘጠኝ ላይ እንደሚነግረን የሴምን ድርሻ ነው። በዚህም አድራጎቱ አባቱ ካም፣ ወንድሞቹ ኩሽ፣ ምስራይት ፉጥ ሆነው ይህን የሴም ድርሻ ነውና ልቀቅ አሉት። እምቢም ካልክ በፊት የተረገምነና አንተም ሆነ ልጆች ከዚህ ምድር ትጠፋላችሁ። በጠበ ክርክር የተረገማችሁ ትሆናላችሁ ልጆችህም በጠብ ይጠፋሉ ብለውት ነበር። እግዚአብሔር አምላክም ለብዙ ዘመናት ታገሰ። ከነአናውያን ግን አልተመለሱም። ስለዚህም የሴም ነገር የሆነውን አብርሃምን እግዚአብሔር ከግብጽ ምድር ጠራው። የአባቱንም ርስት ሀገር ከነአንን ርስት አድርጎ ሰጠው። እናም የቤቴል መገኛ በከነአን ምድር በኤፍሬም ሀገር እንደሆነ ኦሪት ዘፍጥረት ምራፍ 35 ከቁጥር 6 ላይ በከነአን ምድር ወዳለችው ወደ ሎዛ መጡ፣ እርሷን ቤቴል ናት ይለናል። በመጽሐፈ መሳፍንት ምዕራፍ አራት ከቁጥር አምስት ላይ ደግሞ በከነአን ምድር በኤፍሬም ከተማ እንደሆነች እንዲህ ሲል ያስረዳናል። በተራራማው በኤፍሬም ሀገር በራማ እና በቤቴ ይለናል። ይህ ቃል የሚነግረን ሌላ እውነትም አለው። ሀገሪቷ ብዙ ተራሮች የሚገኙባት እንደሆነች ይገልጽልናል። በመጽሐፍ ቅዱስ በተለያዩ ክፍሎች ብትመለከቱ ቤቴ የተለያዩ ተራሮች የሚያዋስኗት ሀገር እንደሆነች በደንብ ትረዳላችሁ። እስካሁን ያየነውን ሀሳብ በደንብ ግልጽ አድርጎ የሚያስቀምጥልን ማስረጃ ነው። ከነአን የወሰዳት የወሰዳት የቴምርስት ለጊዮን ወንዝ ማለትም ለአባይ የምትቀርብና እስከ ኤዶም ማለትም ግብጽ ድረስ እንደምትደርስ መጽሐፈ ኩፋሌ ምዕራፍ ዘጠኝ ላይ በግልጽ ይነግረናል። ታዲያ ትክክለኛው ጊዮን የት ነው ያለችው? በኢትዮጵያ እና በቀድሞ ግዛቶቿ ኤዶምስ ወይም ግብጽ የሚያዋስናት ወይም የሚቀርባት ሀገር ማነች? የኢትዮጵያና የቀድሞ ግዛቷ ታዲያ ካየናቸው የመጽሐፍ ቅዱስ ክፍል ጋር ይህ የአሁኑ እስራኤል ቤቴ በታሪክም በቦታ ገጽታ እንዴት ይስማማል? በ15ኛው መቶ ክፍለ ዘመን አልባሬዝ የሚባል የእስፔን ሰላይና አሳሽ ወደ ኢትዮጵያ መጥቶ ነበር። እና ስለዚህ ገዳም በጉዞ ማስታወሻው ላይ እንዲህ ሲል ነበር የገለጸው፣ ሞናስተሪ ኦፍ ቪዥን ማለትም የራእይ ገዳም ማለት ነው። ታዲያ ወገኖቼ አብርሃም ወደ አዜብ ሲሄድ ድንኳኑን የተከለባት፣ ቀደም ሲል አዜብ መገኛዋ የት እንደሆነ አስታውሱ። ያዕቆብ የብርሃ ከምድር እስከ ሰማይ ተተክሎ መላእክት ሲወጡ ሲወርዱ ያየባት አባታችን አቡነ ፊልጶስም በአጋዕዝተ ዓለም ቅድስት ስላሴና በአባታችን በአብርሃም ፍቃድና ምሪት መጥተው የብርሃን አምድ ከምድር እስከ ሰማይ ተተክሎ ያዩባት፣ አልባሪዝም በማስታወሻው ሞናስተሪ ኦፍ ቪዥን የራይ ገዳም ያላት፣ በመጽሐፍ ቅዱስ ቃልም በቦታ አቀማመጥም በታሪክም በስሟ ትርጉምም እግዚአብሔር በሚያውቀው በእነዚህ ሁሉ ማስረጃ ለእኔ ደብረ ቢዘን ቤቴል ናት። ለምን ይመስላችኋል ከኢየሩሳሌም ቁፋር በኋላ ፊታቸው ወደ ኢትዮጵያ ይዞረው? ለምን ይመስላችኋል በዘመናት ሂደት ውስጥ ኢትዮጵያ፣ ኤርትራ፣ ሱዳን፣ ሶማሌ፣ ጅቡቲ፣ ኬንያ እንዲህ የተከፋፈል ነው? ለምን ይመስላችኋል በኤርትራ ወንድሞቻችን እህቶቻችን ላይ በወጣትነት እድሜያቸው በሀገራቸው ለሀገራቸው እንዲሰሩ ትውልድ እንዳይቀይሩ እንዲህ የጠበቀ ሕግ የወጣባቸው ለምን ይመስላችኋል? ወደ ውጭ ያለው ፕሮሰስ ከሌላው በተሻለ የቀለለላቸው ለምን ይመስላችኋል? በኢትዮጵያስ የዘር እልቂቱ የሃይማኖት ግጭቱ እንዲህ የበዛው ለምን ይመስላችኋል? የምትመለከቷቸው የዓለም ሀያላን እንዲህ በኢትዮጵያና በቀድሞ የኢትዮጵያ ግዛት በነበሩ ሀገራት ላይ ይህን ሁሉ የጦር ሰራዊት ያሰፈሩት አንዱ ትክክለኛዋ ቅድስት ሀገር ኢየሩሳሌም ኢትዮጵያና ኤርትራ እንዲሁም የቀድሞ ግዛቶቹ አካባቢ እንደሆኑ ስለተረዱ እና ሁለተኛው ደግሞ ትዝካላችሁ፣ በክፍል ሁለት መማማራችን ላይ በሀማሴ ኤልግ ስለሚባሉ ስቡራን ማህበር አንስቼላችሁ ነበረ። በሌሎችም ቦታዎች እንደሚገኙ በግርድፉ አንስተን ነበር እና ይህን ያህል ሰራዊት ማስፈራቸው ከኢትዮጵያ ጀምሮ እስከ ግብጽ ያሉ የቅዱሳኑና የስውራኑን ማህበር ፍራቻ ነው። በዚሁ በአምስተኛው መቶ ክፍለ ዘመን ስለተሰወሩ ደቂ ወይም ደቂቀ እስራኤል ስለሚባሉ ማህበረሰብ ልንገራችሁ። ጻድቁ ጻደቁ ንጉስ አጼ ካሌብ ንግስናቸውና ይህን አለምትተው ከመነኑ በኋላ ገብረ መስቀልና ዘእስራኤል የሚባሉ ሁለቱ ልጆቻቸውን ግዛታቸውን እኩል ከፍለው አንግሷቸው ነበር እሳቸው ከመነኑ በኋላ ግን በመኳንንቱ የጥላቸው ወሬ ተገፋፍቶ ዘእስራኤል ከወንድሙ ገብረ መስቀል ጋር ለመዋጋት ጦር አሰለፈ። ይህንንም በመንፈስ ቅዱስ የተረዱት አባታቸው ጻድቁ ንጉስ አጼ ካሌብ ከባታቸው ወጥተው ሁለቱንም ጠሯቸው። ሁለቱም ወደ አፄ ካሌብ ከመጡ በኋላ በከንቱ የክርስቲያን ደም አታፍሱ፣ ብትፈቅዱ፣ አንዳችሁ በስውር አንዳችሁ በግልጽ እንድትገዙ እግዚአብሔርን እለምነዋለሁ። ዘእስራኤል ትልቅ ነው። ሰረገላ ጽዮንን በስውር መግዛት ትወዳለህ ወይስ ታቦተ ጽዮንን በግልጥ መግዛት ትመርጣለህ ብለው ቢጠይቁት ከመኳንንቱ ጋር መክሮ ሰረገላ ጽዮንን በስውር መግዛት እመርጣለሁ ሲል መልስ የሰጠ ወዲያው ከነ ሰራዊቱ ከነ ልጆቻቸው ከነ ሚስቶቻቸው ከሰረገላ ጽዮን ጋር ተሰወሩ። እስካሁንም በትግራይ ደቂ ወይም ደቂቅ እስራኤል እየተባለ የሚጠራ ተራራ አለ። እናም ይህን መሰል ቅዱሳንና ማህበረሰቦች ስላሉ ነው እነዚህ ጎግ ማጎግ የሚባሉት ልቡሳነ ስጋ ጋንጦች እኚህን የምስራቅ አፍሪካ ሀገራቶችን እስካሁን ድረስ በቀጥታ መድፈር ያልቻሉት። ከበፊትም ጀምሮ እስካሁን ድረስ የክፋት ተግባራትን በሀገራቶቹ ላይ የሚፈጽሙት በራሳችን ዜጎች አማካኝነት ነው። በተለይ የኤርትራና የኢትዮጵያ ባለስልጣናት እስካሁን ቀለሙ ያልደረቀ አሁንም እየተሰራበት ያለ ከነ ኤርማን ካሁን ጋር የተፈራረሙበት የወል ስምምነት አለ። ለምን ይመስላችኋል? በአፍሪካ እስራኤል የጦር ካምፓን የገነባቸው በኤርትራ ላይ ብቻ ነው። የአይሁድ ራባዮች ከቀድሞ ጀምሮ የሚናገሩት አንድ ሀሳብ አለ። ቀድሞ ከጊዮን እስከ ኤፍራጥስ የነበረውን ግዛታችንን እናስመልሳለን፣ ከዛም ላይ ሆነን ዓለምን እንገዛለን ይላሉ። በማን በሀሳዊ መሲህ በየት በሚገነቡት በሶስተኛው ቤተ መቅደስ የት የቀድሞዋ ቅድስት ሀገር ኢየሩሳሌም በሆነችው በአሁኗ በኢትዮጵያና በኤርትራ ማለት ነው ይህ ብቻ እንዳይመስላችሁ ሀሳዊ መሲህ ራሱ ከኢትዮጵያ ዘር የተወለደ ጥቁር ሰው ነው እንዴት ማለታችሁ አይቀርም ይህን በቀጣይ በግልጽ በሆኑ ማስረጃዎች የምናየው ይሆናል እናም ወገኖቼ የእስካሁኖቹ ማስረጃዎች እስራኤል ኢትዮጵያ ነች፣ ኤርትራ ነች፣ በሚል እንድመጻደቅ እንድትመጻደቁም አይደለም። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ከቁጥር 6 ላይ ምንድን ያለን? እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉምና ይለናል። ልብ በሉ። ከሐሳዊ መሲህ ጀምሮ ከኢትዮጵያ ተወልደው የሚጠፉ ብዙ ሰዎች አሉ። የሌላ ሀገር ዜጎች ሆነው ደግሞ በእስራቸው በዚህች በተቀደሰች ሀገር በሚፈጸሙ የቃል ኪዳን ተስፋ ተካፋይ የሚሆኑ አሉ። ለዚህም ስለ መጨረሻው ዘመን ስለሚድኑ የእግዚአብሔር ሕዝቦች ሐዋርያው ቅዱስ ጳውሎስ በዛው በሮሜ መልእክቱ ምዕራፍ 11 ከቁጥር 25 ላይ እንዲህ ይለናል፣ ይህን ሚስጥር ታውቁ ዘንድ እወድዳለሁ የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው ይልና፣ ትክክለኛ ስለሆኑ እስራኤሎች ምን ይላል? እስራኤል ሁሉ ይድናሉ ይላል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወደ መስቀሉ ክቡር አሚን።